ስርዓታቸውም ስለማይፈቅድ እንግዲህ ስርዓት ጥሰው የሰቀሉትን ክርስቶስን አሁን ደግሞ ስርዓት አለን ብለው ያው ዘበተኞች ናቸው እና አጽቃጽቃቸው ወይም ደግሞ ይሄ እግራቸውን በመስበር ገደሏቸው ስትወጡ የፋሲካውን በጋርዳችሁ በልታችሁ ነው የምትወጡት፣ ይልና እንዲሁ ደግሞ የበጉንም አጥንት አትስበሩ ይላል። የበጉን አጥንት አትስበሩ ማለት የአምላካችን የመድኃኒታችን የኢየሱስ ክርስቶስ አጥንት እንደማይሰበር ለማጠየቅ ነው። እባክህ ልጄ፣ በጠና ታሞብኛል፣ ና ልጄን ፈውስልኝ ይለዋል። ኢየሱስ ክርስቶስም ምን ብሎ ነው የሚመልሰው? እቤት መጥቼ ልጅን እፈውስልሃለሁ። ከቤቴ ጣራ በታችማ ልትገባ አይገባም፣ እዚሁንና ቃል ብቻ ተናገር፣ ልጄ ይፈወሳል። ልክ በወጋ ቅስፈት ስፈት ደምና ውሃ ፈሰሰ ይላል። ልብ በሩ ደምና ውሃ በለቅርጽ ማለት ነው። የሁላችንም እናት የምትሆን ሔዋን ተገኝታለች በአንቀላፋ ጊዜ። ይህ የሚከተላቸውም አለት ደግሞ ክርስቶስ ነበር ይላል። ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በመስቀል ስር ወታደር ሆኖለታል። እራሱን የእግዚአብሔር ልጅ ብሎ ይጠራል ያሉት የዛሬ የወጉትም ያዩታል አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒዎ በተሰቀለ ጊዜ እንግዲህ ጎኑን እንደተወጋ በማጠየቅ የወጉትም ያዩታል በሚል ርዕስ የተወሰነ እንነጋገራለን። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 54 ላይ የመቶ አለቃው የሆነው ባየ ጊዜ ይህ በእውነት የእግዚአብሔር ልጅ ነበር አለ ይላል። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁለቱ ወንበዴዎች ቀድሞ የሞተ እሱ ነው፣ ወይም ደግሞ ቅድስት ነፍሱን ከስጋው የለየ እሱ ነው። እንዲሁም ሁለቱን ወንበዴዎች ሰንበት ሊገባ ነው፣ ያው ቅዳሜ ሲገባ የግድ ከመስቀል ላይ ስጋ ማውረድ ነበረባቸውና ስርዓታቸውም ስለማይፈቅድ እንግዲህ ስርዓት ጥሰው የሰቀሉትን ክርስቶስን አሁን ደግሞ ስርዓት አለን ብለው ያው ዘበተኞች ናቸውና እንደዛ አድርገው ስርዓታችን ሳይፈርስ ቶሎ ከመስቀል እናውርደው ብለው ሁለቱን ቢያዩአቸው አልሞቱም ነበር። ያው እንደ ክርስቶስ ብዙ መከራ ስላልተቀበሉ አጽቃጽቃችሁ ወይም ደግሞ ይሄ እግራቸውን በመስበር ገደሏቸው። ወደ ኢየሱስ ክርስቶስ በመጡ ጊዜ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በፍቃዱ ቅድስት ነፍሱን ከስጋው ለይቶ አገኙት። ይሄ የሆነው ደግሞ ለምንድነው? እንዲሁ ዝም ብሎ አይደለም። እስራኤላውያን ያው በኦሪት ዘጸአት ላይ የታዘዙት ትእዛዝ ነበረ። ስትወጡ የፋሲካውን በጋርዳችሁ በልታችሁ ነው የምትወጡት ይልና ስትበሉ ደግሞ ቅቅሉን አትብሉ፣ ጥሬውን አትብሉ፣ የተጠበሰውን ብሉ አላቸውና፣ እንዲሁ ደግሞ የበጉንም አጥንት አትስበሩ ይላል። የበጉን አጥንት አትስበሩ ማለት የአምላካችን የመድኃኒታችን የኢየሱስ ክርስቶስ አጥንት እንደማይሰበር ለማጠየቅ ነው። ሌላው አጥንት የተባለ ዶግማ ነው። ዶግማ መስበር የለብንም፣ ስርዓት መጣስ የለብንም ማለት ነውና በስርዓት በዶግማ ሆናችሁ ኑሩ ብሎ ሲያስተምር አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ያው እሱ ከተሰበረ ቤተክርስቲያን አትኖርምና አጥንቱ ሳይሰበር እንደዚሁ ቅድስት ነፍሱን ከስጋው ለይቶ ተገኘ። እንግዲህ በአዲስ ኪዳን የተጠቀሱ ብዙ መቶ አለቃዎች አሉ። በዚህ ጊዜ ነው አንድ መቶ አለቃ መቶ ቅድስት ነፍሱ ከስጋው ከተለየች በኋላ ጎኑን ወጋው ይላል። ይህን ሚስጥር ምናልባት ይወጉትም ያዩታል በሚለው እናየዋለን። ነገር ግን በዚህ በመጽሐፍ ቅዱሳችን በአዲስ ኪዳን መቶ አለቃ ተብሎ የተጠሩ በጣም ብዙ ደጋግ መቶ አለቃዎች አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 8 ከቁጥር 8 ላይ አንድ ስለ ልጁ የለመነ መቶ አለቃ አለ። ጌታ ሆይ እሱ በሚያስተምር ጊዜ ወደ እሱ ቀርቦ፣ ጌታ ሆይ እባክህ ልጄ በጠና ታሞብኛል፣ ና ልጄን እፈውስልኝ ይለዋል። ኢየሱስ ክርስቶስ ምን ብሎ ነው የሚመልሰው? እቤት መጥቼ ልጅን እፈውስልሃለሁ፣ ያው ታገሰኝ ጠብቀኝ ነው። ያ መቶ አለቃ ግን ምንድን ነው የሚለዋል? የለም የለም፣ ከቤቴ ጣራ በታችማ ልትገባ አይገባም። እዚህ ሁንና፣ ቃል ብቻ ተናገር ልጄ ይፈወሳል። አሉ ይሄ እንዴት ያለ እምነት እንዳለው ያሳያል። እንደሁም ኢየሱስ ክርስቶስ በእስራኤል ስመላለስ እንዲ ያለ እምነት አላገኘውም ብሎ ያደነቀው መቶ አለቃ ነው። ምክንያቱም እኔ የማዘው ብዙ ወታደር አለኝ፣ እኔ መቶ አለቃ ነኝ፣ በስሬ ብዙ ሰራተኞች አሉት። የተኛውን ፍለጥ ብለው የቆመውንም ቁረጥ ብለው ይቆርጣል፣ ይፈልጣል። አንተ ደግሞ ምናልባት ሕይወትም ሞትም በእጅ ነው። ደዌ ስፈር ስትለው ይሰፍራል። ደግሞ እንደገና ደዌ ውጣ ስትለው ይወጣል። ለአንተ ምንድን ነው ቃል ብቻ ተናገርና በልጄ ላይ ያለውን ደዌ ፈውስልኝ አሉ። ከቤቴ ጣሪያ በታች ልትገባ አይገባም ብሎ ያው፣ ከቤቴ ጣሪያ በታች ማለቱ እንዶ በእኔ ልብ ውስጥ ቸርካሉን ካልሆንክ በቀር የኔ አጢአት አያሳድርም ብሎ መናገሩ ነው እና ይህንን የመሰለ መቶ አለቃ በመጽሐፍ ቅዱስ እናገኛለን። በሐዋርያት ስራ ምዕራፍ 10 ቁጥር አንድ ላይ ቄርኔሎስ ስለሚባል ቸር መቶ አለቃ ተጽፎ እናገኛለን እና ይህ መቶ አለቃ ደግሞ ሌላ ነው። ይህ መቶ አለቃ የተደረገውን ታምር አይቶ ይላል። የተደረገው ታምር ማለት መሬት ሲሰነጠቅ፣ የቤተ መቅደስ መጋረጃ ለሁለት ሲከፈል፣ እንዲሁም ደግሞ ከዋክብት፣ ፀሐይ ጨረቃ ብርሃናቸውን ሲከለክሉ ባየ ጊዜ እውነት ይህ የእግዚአብሔር ልጅ ነው ብሎ ይናገራል። በነገራችን ላይ ይህ ምስክርነት የቅዱስ ጴጥሮስ ምስክርነት ነው። ቅዱስ ጴጥሮስ ወደ ደብረ ታቦር ከመውጣቱ በፊት በደብረ ታቦር ግርጌ ወይም ደግሞ በተራራው ግር ስር ሆኖ ሰዎች የሰው ልጅ ማኙታል ብሎ ኢየሱስ ክርስቶስ ሲጠይቅ አንተ ያው የእግዚአብሔር ልጅ ነህ ብሎ መስክሮ ብፁዕ ተሰኝቶበታል። ይህም መቶ አለቃ ደግሞ በእውነት ይህ የእግዚአብሔር ልጅ እንደሆነ አያለው ብሎ የመሰከረ መቶ አለቃ ነው። እንግዲህ በዮሐንስ ወንጌል በምዕራፍ 12 ላይ ከምድር ከፍ ከሰማይ ደግሞ ዝቅ ባልኩ ጊዜ ሁሉን ወደ ራሴ ሰበስባለሁ ብሎ ተናግሯል። እና በመስቀል ላይ ክርስቶስ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ደግሞ ሲሰቀል ይሄንን መቶ አለቃ ህይወት እንዲያገኝ ወደ እሱ ስቦታል። ና ስለ ሳበው ክርስቶስ ይሄንን በጎ ንግግር ተናገረ። በእውነት ይህ ሰው የእግዚአብሔር ልጅ እንደሆነ አያለውኝ ብሎ ይናገራል። እንግዲህ ጌታችን ፈጽሞ እንደሞተ ባየ ጊዜ ከጭፍሮቹ አንዱ በጎን ወይም ደግሞ ጎኑን በጦር ወጋው ይላል። ይሄ የዮሐንስ ወንጌል ምዕራፍ 19 ከቁጥር 34 ላይ የተጻፈ ነው። ልክ በወጋው ቅስፈት ደምና ውሃ ፈሰሰ ይላል። ልብ በሉ፣ ደምና ውሃ በለቅርጽ ማለት ነው ፈሰሰ ይላል። እንግዲህ ይሄ ምሳሌ ያለው ወይም ደግሞ ትርጉም ምስጢር አለው። ይሄ ማለትን ማለት ነው አባታችን አዳም ባንቀላፋ ጊዜ ከጎኑ የሁላችንም እናት የምትሆን ሔዋን ተገኝታለች። ባንቀላፋ ጊዜ ኢየሱስ ክርስቶስ ደግሞ በእንቅልፍ በተመሰለ ሞቱ ማለት ነው፣ ባንቀላፋ ጊዜ የሁላችንም እናት የምትሆን በጥምቀት የምትወልደን ቅድስት ቤተ ክርስቲያናችን ስለመገኘቷ ምሳሌ ነው ማለት ነው። ለዚህ ነው ቅድስት ቤተ ክርስቲያን ከጎኑ በተገኘ ውሃ ወይም ደግሞ ማየገቦ እያጠመቀች ልጅ ታደረገናለች። ከጎኑ በተገኘ ደግሞ ደም እያነጻች እያጠራች መንግስተ ሰማያት ታስገባናለች ማለት ነው። ስለዚህ ይሄ የሚያሳይ ነው። እንደውም የሶሪያ ሊቃውንት ምን ብለው ነው ይህንን የሚያመሰጥሩት? አምላካችን መድኃኒታችን ኢየሱስ ክርስቶስ የተወጋውን መወጋት በሚስጥር እንዲህ ብለው ይናገራሉ። ምንድን ነው የሚሉት? የአዳም የጎን ውጋት ማለት ነው። ይህ አጥንቱ የወጣበት ማለት ነው። እሱን አጮል ቀን ስናይ ሞት ነው የምንመለከተው። ለምን ቢባል ከሱ ከተገኘች ከጎኑ ከተገኘች ሔዋን ሞት መጥቶብናልና። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወጋው ውጋት ደግሞ አጮል ቀን ብንመለከት የጥምቀታችን ፏፏቴ የሆነውን ውሃ እናገኛለን። የመንጻታችን ደግሞ ምክንያት የሆነውን ደሙን እናገኛለን ብለው አራቀው አስፍተው ይናገራሉ ማለት ነው። እንግዲህ ጎኑ ሲወጋ ውሃ መገኘቱ በዚህ በአንደኛ ቆሮንጦስ ምዕራፍ አስር ከቁጥር አራት ላይ ይከተላቸው ከነበረው አለት ጠጡ ይላል እስራኤላውያንን። እንግዲህ እስራኤላውያን ይከተላቸው ከነበረው አለት ጠጥተዋል ግን ቅዱስ ጳውሎስ ምንድን ነው የሚለው? እስራኤላውያን ይከተላቸው ከነበረው አለት ጠጡ ይልና ነገር ግን ይህ የሚከተላቸውም አለት ደግሞ ክርስቶስ ነበር ይላል። ያ አለት በሙሴ በትር ሲመታ ቀዝቃዛን ውሃ እንዳፈለቀ አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጎኑን በተወጋ ጊዜ የምንታጠብበትን የምንነጻበትን፣ እንዲሁም ደግሞ የልጅነት ስም የምናገኝበትን ማይገቦ ከእሱ እንዳገኘን ማሳያ ነው ማለት ነው። ሌላው አምላካችን መድኃኒታችን ኢየሱስ ክርስቶስ እውነት ነው፣ ከጎኑ ውሃ ወጥቷል። ነገር ግን ይህ ተወቅቶ ከጎኑ ውሃ ከመገኘቱ በፊት ከጥም የሚያረካን ውሃ እንዲሁም ደግሞ ከበደል ከኃጢአት የሚያጥበን የጥምቀት ውሃ ከመገኘቱ በፊት በዮሐንስ ወንጌል ምዕራፍ 4 ከቁጥር 14 ላይ እንዲህ ብሎ ተናግሯል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ብሎ ይናገር ነበር። እኔ ከምሰጠው ውሃ የሚጠጣ ሰው ያምን አይልም ለዘላለም አይጠማም ብሎ ለዘላለም ባርነት እንዳያገኘኝ ልጆች ሆነን እንድንቀር የሚያደርገንን ጥምቀት ከጎኑ በተገኘው ውሃ እንደምንጠመቅ ወይም ደግሞ ሚስጥሩ እንደሚፈጸም ማሳያ ነው ማለት ነው። ይህ ወታደር በነገራችን ላይ ግሪካዊ ነው። ይህ ወታደር ግሪካዊ ነው። ግሪካዊ ቢሆንም ግን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በመስቀል ስር ወታደር ሆኖለታል። ምን ብሎ ነው ወታደር የሆነለት? እቃውን በመሸከም ወይም ደግሞ ቃሉን ወንጌሉን በመሸከም ምን ብሎ ነው የመሰከረው? እውነት ይህ የእግዚአብሔር ልጅ ነው ብሎ መስክሯል ማለት ነው። ሮማውያን የሚያስቡት የእነሱን ሰይፍ የእነሱን ጦር መሸከሙን ነው። ነገር ግን የተሸከመ የነበረው በልቡ የክርስቶስን ወንጌል ነበርና ምን ብሎ ይናገራል? የቅዱስ ጴጥሮስን ወንጌል እሱም ደግሞ ደግሞት ይናገራል። ይህ በእውነት የእግዚአብሔር ልጅ ነው ይላል። በነገራችን ላይ ኢየሱስ ክርስቶስ ከተሰቀለበት አንዱ ክስ ይሄ ነው። ነገራችን ላይ ምን ብሎ ነው የከሰሱት? ራሱን የእግዚአብሔር ልጅ ብሎ ይጠራል ነው ያሉት። ነገር ግን ራሱን የእግዚአብሔር ልጅ ብሎ ይጠራል ብለው ባሰቀሉት ወይም ደግሞ ምክንያት በሆኑት ወታደሮች ድጋሚ ይህ ሰው የእግዚአብሔር ልጅ ነው ብሎ ራሱ አስመስክሮበታል ማለት ነው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ እነሱ እንደዘበቱት ሳይሆን በራሳቸው ወታደር ይህ የእግዚአብሔር ልጅ ነው ተብሎ የተመሰከረለት እውነትም የእግዚአብሔር ልጅ እንደሆነ መጽሐፍ ይነግረናል። እንግዲህ ይህ ሰው ግሪካዊ ነው ብያችኋለሁ። ከዛ በኋላ ነው የሮም ወታደር የሆነው። ቅድስት ቤተ ክርስቲያናችን ግን በስንክሳራችን ሁለት ጊዜ ስሙን ጠቅሳ እንዲሁም ደግሞ በቤተክርስቲያን ክርስቲያን ታሪክ የምታነሳው ሰማዕት ነው። እንደውም የቆጶዶቅያው ቅዱስ ሌንጊኖስ ተብሎ ነው የሚጠራው። ሌንጊኖስ ተብሎ የሚጠራ ሰማዕት ነው። እንግዲህ ቅዱስ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ ሁለት ከቁጥር ሶስት ላይ እንዲህ ብሎ ይናገራል የኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራን ተቀበል ይላል። የአምላካችን የመድኃኒታችን የኢየሱስ ክርስቶስ በጎ ወታደር ሆነ እንዲሁ ደግሞ እንድታገለግል አብረህ መከራ እንድትቀበል ግድ ለሃለሁ ብሎ ያስተምራል። ይሄ ወታደር ይሄንን ነገር የፈጸመ ነው ማለት ነው። ሌላው የወጉትም ያዩታል የሚለው በነገራችን ላይ በትንቢተ ዘካርያስ ምዕራፍ 12 ከቁጥር 10 ላይ የተጻፈ ነው። ወደ እርሱ ወደ ወጉት ያዩታል ይላል። ወደ እርሱ ወደ ወጉት ያዩታል የሚል ስላለ የወጉትም ያዩታል ተብሎ ተጽፏል። እንዲሁም ደግሞ በራይ ዮሐንስ ላይም የወጉትም ያዩታል ተብሎ ተጽፏል። ግን ለራሱ ለመቶ አለቃው ለወታደሩ የወጉት ያዩታል ማለት ምን ማለት ነው የሚለውን እስቲ ትንሽ እንመልከተው። ምን ማለት ነው የወጉት ያዩታል ማለት? ያ ወታደር አንድ አይኑ አይመለከትም ነበር፣ ወይም ደግሞ አንድ አይኑ የተጋረደበት ወታደር ነበር እና አምላካችን መድኃኒታችን ኢየሱስ ክርስቶስን በጦር ጎኑን በወጋው ጊዜ በለቀርጽ ደምና ውሃ ፈሷል። ይህ ውሃና ይህ ደም ትንሽ ቢነካው የዛ ሰው አይን በርቷል ማለት ነው። ስለዚህ የወጉትም ያዩታል ማለት እንኳን አይነ ልቦናችንን ይቅርና የኢየሱስ ክርስቶስን ሕማም የኢየሱስ ክርስቶስን መከራ በእውነት በአይነ ልቦናው በህሊናው የሳለ ሰው አይነ ልቦናውም ይበራል እንደገና ስጋ አይኑም ይበራል እና ይህ ሰው ስጋ አይኑ ጠፍቶ ነበርና የኢየሱስ ክርስቶስ ስጋና ደም ሲነካው የወጉትም ያዩታል እንደተባለ የማያ አይኑ አይቶለት እንዲሁም ደግሞ የጨፈነ አይኑ በርቶለት ክርስቶስን እያመሰገነ በእውነት ይሄ የእግዚአብሔር ልጅ ነው እያለ ሄዷል ማለት ነው። ስለዚህ እኛም ደግሞ የክርስቶስን መከራውን ህማሙን በእውነት አይተን ተመልክተን አስተውለን በረከት እንድናገኝ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚያግዘን እግዚአብሔር ይስጥል።